ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ዶናልድ ትራምፕ አሳስበዋል። የእስራኤል ዜጎች በቴል አቪቭ ለዶናልድ ትራምፕ አንተ የሰላም አባት ነህ በማለት የምስጋናቸውን ሰላማዊ ሰልፍ ወጥተዋል። በዝርዝር እንመለከታለን። የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረጉ። የውኃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውኃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል ነው በማለት ውድቅ አድርጋለች። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች ላይ የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ህይወትና በመሠረተ ልማት ላይ ታሪካዊ ውድመት ሊያምጣ ይችል እንደነበረ ኢትዮጵያ በመግለጫው አሳውቃለች። የዋና ኤነርጂ ሚኒስተር ዛሬ ቅዳሜ መስከረም 24 2018 ዓ ም በወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ አውጥታለች ስሉ ኢትዮጵያ ከሳለች። የግብጽ የውሃ ሀብትና መስኖ ሚኒስተር ያወጣው መግለጫ አለም አቀፍ ማህበረሰብን ለማሳሳት እንዲሁም ሐሰተኛ የተጎጂነትን ትርክት ለመፍጠር ያለመ እንደሆነ ተገልጸዋል። ግብጽ ትላንት ሀብ መስከረም 23 ባወጣችው መግለጫ የዳሴ የግድብ ህገ ወጥ ነው ስትል የጠራችው ሲሆን የግድቡ አስተዳደር በወሰደው ግዴለሽነት እርምጃ የተነሳ ኢንዱስትሪው ጎርፍ ተከስቷል በማለት ትከሳለች። በዋቄፈና እምነት ተከታዩ ዘንድ ኃጣትና ገነት ነጋና ማለ ተባለ ዋቄፈና የቀድሞ ኦሮሚያ ህዝብ እምነት ሲሆን የእምነት ተከታዮች ሁሉም በፈጣሪ አንድ አምላክ እንደሚያምኑ ይነገራል። አቶ አስደናቂ ተሹመ ላለፉት ሃያ ዓመታት ስለ ዋቄፈና እምነት አጥንቶ አሁን በዓለም አቀፍ የዋቄፈና እምነት ምክር ቤት አመራርነት ላይ እያገለገሉ ይገኛሉ። በዋቂፍና እምነት ዙሪያ የአገር ሽማግሎች ካደረጉት ጥናት የተረዱትን ለቢቢሲ እንዲህ በማለት አካፍለዋሉ። አቶ አስደናቂ ቦረና አካባቢ በሜሄድ ጥናታቸውን እንዳደረጉ ገልጸዋሉ። ፈጣሪ ስሙ መቶ ሆድ ነው ነው እንደዩቃኑ ሰፊ ነው፣ ሀሳቡ ደግሞ ንጹሕ ነው። ድሮ ድሮ ሰው ኃጢአት መሥራት ሳይጀምር በፊት የፈጣሪ ድምፅ የሰሙ ሰዎች ነበሩ ይላሉ። ይሁን እና ፈጣሪ በአይን ያየ ሰው የለም በማለት ኦሮሚያ እንደምታምን አስረድተዋል። የኦሮሞ ፈጣሪ ጥቁር ነው ስንል ይህ የሚታይ መልክ ወይንም የቀለም ጉዳይ ሳይሆን ፈጣሪ ትልቅ ነው፣ ፈጣሪ ማየት መለየት አይቻልም የሚል ለመግለጽ ነው። ማንም ተመርምሮ ሊደርሰው አይችልም ብለ አሉም። ፈጣሪ ምስጢር ነው፣ ከሰው አእምሮ በላይ ነው የሚለው ለማሳየት በጥቁር መልክ ይገለጻል ሲሉ ተናግረዋል። እንደ ዋቅፍና እምነት ተከታዩ ዘንድ ፈጣሪ ሁሉን ነገር የፈጠረው በቀድሞ ዘመን ከነበረው ውሃ እንደሆነ ይታመናል። ፈጣሪን ውሃ የላይኛውና የታችኛውን በማለት ለሁለት ከፍሏል የሚሉት አቶ አስደናቂ የላይኛው ውሃ ጠፈር የሚገኙ አካላት፣ ሰማይን፣ እንዲሁም ፀሐይን ከዋክብትን ይይዛል ብለዋል። የታችኛዋ ደግሞ የውሃ አካላት እንደ ውቅያኖስ እና ባህር፣ ደረቅ መሬቶችን ይይዛሉ ይላሉ። ዋቄፈና በዚህ ምድር ላይ ያሉት ፍጥረታት በሙሉ በ27 ቀናት ተፈጥረዋል ብሎ እንደሚያምኑ ገልጿል። መጀመሪያ ሰውን ፈጠረ። ከዛ በኋላ ወንድና ሴት ብሎ እኩል ለሁለት ከፈላቸው። ሌሎቹ ፍጥረቶች ተከተሉት። እንደዚህ አይነት በቅድሚያ ተከተሉ የተፈጠሩት ይላሉ። ፈጣሪ ምድርን ሲፈጥር በሥነ ሥርዓት እንዲኖር ህግን አብሮ ፈጠረ ይላሉ። እነዚህ ህጎችም የሰው ህግና የከብት ህግና የፈረሶች ህግ፣ የዱር አራዊት ህግ፣ የእጽዋትና የከዋክብቶች ሽግ ይሰኛሉ። ኢትዮጵያ ያሳ ወደብ ባለቤት ሆና አታውቅም ስሉ የኤርትራ አምባሳደር ተናገሩ። የኤርትራ መንግሥት የአውሮፓ ህብረትና ሌሎች አገራት ላይ አምባሳደር የነበሩት አምባሳደር አንዲ ብርሃኒ በሰጡት ቃል ምልልስ ላይ በኢትዮጵያና በኤርትራ መካከል ጦርነትን የሚቀሰቅስ ነገር እንደማይመስላቸው አስታውቋሉ። አምባሳደሩም ዛሬ ባድረጉት ቃለ ምልልስ ላይ ሰፋ ባለ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና በኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለመ መሆኑን ገልጸዋል። ለዚህ ደግሞ ሁለቱም እርስ በርሳቸው የሚያቀርብ ምክንያቶች እንዳላቸውን የጠቀሱት አምባሳደሩም ሲያብራሩ አንደኛ ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነፃነት የኖረች ሀገር ናት ይላሉ። ኤርትራ የኢትዮጵያ ካል ነበረች የሚሉ ካሉ በኋላ ይህ የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉት አካላት መሆናቸውን ገልጾ ትክክል ያለመሆናቸውን ጭምር ገልጸዋል። ሁለተኛውም ከኤርትራ በኩል የሚጠቀሰው ደግሞ በክፍለ ዘመን ማበቻ አካባቢ በነበረው የአዲለ ወደብ ስልጣን የአክሱም ስር መንግሥት የዚህ አካል ነበረ የምንለውም ነገር ግን ይህ የስውር መንግሥት ከወደቀ በኋላ መልሶ አላንሰራራም ብሎ አሉ። አምባሳደሩ አንድ ብርሃን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብን በተመለከተ ያነሱት ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያም እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነው ሲሉ ተናግረዋል። ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ዶናልድ ትራምፕ አሳሰቡ። ሐማስ የተቀሩትን እስራኤላውያን ታጋቾችን ለመልቀቅ መስማማቱን ገልጾ በሰላም ዕቅድ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም ዕቅዱን መቀበሉን ካስታወቀ በኋላ የአሜሪካን ከም ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰው ጥቃት እንድታቆም አሳስበዋል። ፕሬዝዳንቱም ሐማስ የሰላም ዕቅድ ካልተቀበለ ገሃነም ይጠብቀዋል በማለት ሲዝቱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅድ የመጀመሪያ ምዕራፍ ለመተገበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነው ያሉት ዶናልድ ትራምፕ በበኩላቸው እስራኤል ጋዛ መደብደብ ማቆም አለባት ብለዋል። ትራምፕ የሐማስን ምላሽ በበጎ ቢቀበልም ቡድኑ ቁልፍ የሆነውን የሰላም እቅድ ክፍሎች አለመቀበሉን ጥያቄ አጭሯል። ሀያ ነጥቦች ካሉት የአሜሪካን የሰላም እቅድ መካከል በተወሰኑት እንደሚስማማ ነው ሐማስ የገለጸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር አሁን ላይ ያለው ሁኔታ ተስፋ እንደሚሰጥ ተናግሯል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጎትሬስ አሳዛኝ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበር ጥሪ አቀርባለሁ ብለዋል። የቱርኩ ፕሬዚዳንት ኤርዶዋን ሐማስ ለጋዛ የሰላም ዕቅድ የሰጠው ምላሽ ገንቢ ነው ሲሉ ተናግረዋል። የፈረንሳይ ፕሬዚዳንት ኢማኑ ማይክሮ ሁሉም ታጋቾች ተለቁ፣ በጋዛ የተኩስ አቁም ስምምነት የሚደረስበት ወቅት ተቃርቧል በማለት በመግለጫቸው ላይ አስታውቋሉ ሐማስ የሰላም ዕቅድ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም ዕቅድ እንዲተገበር ከአጋሮቹ ጫና የተደረገበት ይገኛል። ሐማስ የተስማማቸው ነጥቦች ጦርነቱን ማስቆም ይችል እንደሆነ አሁንም በግልጽ አልታወቀም። የእስራኤል መከላከያ ሰራዊት ጋዛን በቁጥጥር ስር ለማዋል የሚያደርገውን እንቅስቃሴ እንዲገታ ትዕዛዝ ማስተላለፉ ተዘግቧል። ኔታንያሁ የሰላም ዕቅድ የመጀመሪያ ምዕራፍ ለመተገበር ዝግጁ መሆናቸውን ቢገልጹ ዶናልድ ትራምፕ ካስቀመጡት ሀያ ነጥቦች መካከል የትኛው እንደሚተገበር ግልጽ አይደለም። ሀያ ነጥብ ባለው የሰላም ዕቅድ ውስጥ ካካተቱ ሀሳቦች አንዱ ጋዛ ለጎረቤቶች ስጋት የማትሆንና ከሽብር ነፃ የሆነች ከተማ መሆን አለባት ይላል። ሁሉም የሰላም ዕቅድ ነጥቦች ከተሳኩ በኋላ ጦርነቱ ይቆማል ሲሉ ዶናልድ ትራምፕ ተናግረዋል። ከዛ በኋላ የእስሬ ወታደሮች አካባቢ ለቆ ይወጣሉ በማለትም ጨምረው አክለዋል ሐማስ የተቀሩት እስሬዋን ታጋቾችን ከለቀቀ በኋላ 2000 ፍልስጤማውያን እስረኞችን እስሬ ትለቃለች ተብለዋል። ትራምፕ በመወር ሚዲያ ገጻቸው ላይ ታጋቾች በቶሎ እንድናድንና እስሬ ጋዛን መደብደብ ማቆም አለባት ብለዋል የእስሬ ዜጎች በቴላቪቭ ለዶናልድ ትራምፕ አንተ የሰላም አባት ነህ በማለት እያመሰገኑት ይገኛሉ ሐማስ የአሜሪካን የሰላም ጥሪ መቀበሉን ተከትሎ የእስራኤል ዜጎች በቴል አቪቭ ለዶናልድ ትራምፕ አንተ የሰላም አባት ነህ እናመሰግናለን ሲሉ አደባባይ መውጣታቸውን በምስጋና ያቀረቡ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትራምፕ የቀረበውን የጦርነት ማቆም ስምምነት እንዲፈርሙ፣ ጦርነቱም እንዲቆም ጠይቋሉ። ሐማስ የሰላም ጥሪ በመቀበሉ ምክንያት እስራኤል በመጠኑም ቢሆን ጋዛ ላይ የምታደርሰው ጥቃት ገታ ያደረገች ሲሆን ጦርነቱን ለማቆም በትራምፕ የወረደውን ትዕዛዝ ለመተግበር ቁርጠኛ መሆኗን እስራኤል ገልጻለች።